ይበልጥ ፍጡርን እየተውክ ይበልጥ በጌታህ ላይ ተስፋህን እየጣልክ ትመጣለህ። ያኔ እፎይታን ታገኛለህ። እፎይታ ወይም ግልግል ከጭንቅ ጋር ነው ይላል መልእክተኛው ዓለይሂ ሰላቱ ወሰላም። ታገስ! በትዕግሥት የጠላት ውስብስብ ሴራዎች ይበጣጠሳሉ። ታገስ! በትዕግሥት እብሪተኛ አምባገነኖች ይፈራርሳሉ። ታገስ! በትዕግስት ደካሞች ድሎትን ይጎናጸፋሉ። ዝም ብለን እንድንቀመጥ ነው ወይ አትበለኝ ወንድሜ ሆይ። ለመሆኑ የሰብር ትርጉሙ ዝም ብሎ መቀመጥ የሆነው ከመቼ ጀምሮ ነው? በየትኛውስ መዝገበ ቃላት ላይ ነው እንዲህ ዓይነት ፍቺ የሚገኘው? እኛ እኮ በፈተና የመጀመሪያዎች አይደለንም። ቀደምቶች በዲናቸው ሳቢያ በመጋዝ ለሁለት ተሰንጥቀዋል። ቀደምቶች በዲናቸው ሳቢያ አይናቸው እያየ ከሚንቀለቀል እሳት ውስጥ ተማግደዋል። ቀደምቶች በዲናቸው ሳቢያ ከፈላ ዘይት ውስጥ ተነክረዋል። ቀደምቶች ነፍሳቸው እያለ በስለት ተዘልዝለዋል፣ ተመትረዋል፣ ቆስለዋል፣ ደምተዋል። ይሄ ወደፊትም የማይቋረጥ የሕይወት ሱና ነው። አላህ ስብሓንሁ ወተዓላ እንዲህ ይላል። በገንዘቦቻችሁና በነፍሶቻችሁ በእርግጥ ትፈተናላችሁ። ከነዚያም ከእናንተ በፊት መጽሐፍን ከተሰጡና ከነዚያ ከሚያጋሩትም ብዙውን ማሰቃየት ትሰማላችሁ። አዎ የሚደርስብን የደረሰባቸው ነው። ካለንበት ለመውጣት የታዘዝንበት ብልሃትም የታዘዙበት ነው። ብትታገሱና ብትጠነቀቁ! ይህ ከጥብቅ ነገሮች ነው ብሎናል። ሱረቱ አሊ ዕምራን አንቀጽ 186። ፈተናው ሊከብድ፣ ስቃዩ ሊጨምር ይችላል፣ ግና መለኮታዊ አዋጁን እንስማ። በእውነቱ የነዚያ ከበፊታችሁ ያለፉት ምዕመናን መከራ ቢጤ ሳይመጣችሁ ጀነትን ልትገቡ ታስባላችሁን? መልእክተኛውንና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው፣ ተርበደበዱ። ንቁ፣ የአላህ እርዳታ በእርግጥ ቅርብ ነው ተባሉ። ሱረቱል በቀራ አንቀት 214 አዎ የአላህ እርዳታ ቅርብ ነው። ግና የአላህን ትዕዛዝ ማክበር ይጠይቃል። ፈረጃውን ለማፋጠን ድሉን ለማቅረብ የሻ የአላህን ሕግጋት ይጠብቅ። ጌታችን አላህን ብትረዱ ይረዳችኋል ይላል። ዲኑን መርዳት ትዕዛዙን በመጠበቅ ክልከላውን በመራቅ ሸሪዓውን በማይጥስ መልኩ ለዲናችን ዋጋን በመክፈል

ለመሆኑ ሙሳ ዐለይሂ ሰላም እስከ መቼ ነው ፊርዓውንን የታገሱት? ነብዩ መሐመድ ዐለይሂ ሰላቱ ወሰላም እስከ መቼ ነው ደና ቁራን አጋሪዎችን የታገሱት? ረጋ ብለህ አስተውል። የያኔው ምክንያት የዛሬው ምክንያት ነው። የያኔው ሰቀቀን ከዛሬ እጥፍ ድርብ የከፋ ሰቀቀን ነው። የያኔው መፍትሄ የዛሬ መፍትሄ ነው። ይልቅ እወቅ

ብዕሮቹ ተነስተዋል፣ መዝገቦቹም ደርጓል። እወቅ የሳተህ ነገር የሚያገኝህ አልነበረም፣ ያገኘህም ነገር የሚስትህ አልነበረም። እወቅ ድል ከትዕግሥት ጋር ነው፣ ግልግል ከጭንቅ ጋር ነው። ከከባድም ነገር ጋር ገር ነገር አለህ። የሙሲባን ጥቅም የተረዱ ቀደምት ሶሓቦች ችግርን እንደ ድሎት ኑረዋል። ሐዘንን እንደ ደስታ አጣጥመዋል። አንዱ የጥበብ ሰው ሲናገር በዱንያ ላይ ሙሲባዎች ባያገኙ ኑሮ አኺራን የምንወርደው ባዶ እጃችንን ሆነን ነበር ይላል። ሙሲባዎች ኃጢአትን ያረግፉልናል። ወንጀላችንን ያጥቡልናል፣ ደረጃችንን ከፍ ያደርጉልናል። ትዕግስቱ ካለን ሙሲባ

ነቢዩም ዐለይሂ ሰላቱ ወሰላም ሲመልሱ ነቢያት ናቸው። ቀጥሎም እነሱን በኢማን የሚመስሉት ወይም የሚመሳሰሉት፣ ቀጥሎም እነሱን የሚመስሉት። ሰውየው እንደ ኢማኑ ደረጃ ይፈተናል። በዲኑ በጠነከረ ቁጥርም ብዙ ፈተና ያገኛል። በዲኑ ዝቅተኛ ደረጃ ላይ ያለውም በዲኑ ልክ

ለሙሲባ በምንሰጠው የምላሽ አይነትን የኢማናችንን ልክና ማንነታችንን እናውቃለን። ሙሲባዎች ባገኙን ቁጥር ንቃትን እናገኛለን፣ በጥንካሬም እንጨምራለን፣ ለህይወት ፈተናዎች እንደነድናለን፣ የዱዓ አይነቶችንም እንለምዳለን። የተወሰነ ሙሲባ ቢያገኝንና ስንሰራ ከነበረው የአምልኮ ሥራ ብንቀንስ በፊት በጤና ጊዜ የምንሰራውን ያህል ምንዳ የምናገኝ መሆኑ አላህ ስብሓንሁ ወተዓላ ለባሮቹ ከዋለው ራሕመት ይጠቀሳል። ሌላም እናክል፣ ሙሲባ ቢያገኘን በእምነት ወገኖቻችንም ሆኑ ሌሎች ሰዎች ያዝኑልናል፣ ርኅራኄና ፍቅርም ይሰጡናል፣ በዱዓም ያግዙናል። በሙሲባዎች ስለታሰርን ብቻ ሸረኛ ሰው ከሆነን ሸርን በራሳችን ላይ ከማብዛት እንድናለን። ኸይረኛ ወይም በጎሰሪ ከሆነን ደግሞ በፊት እንሰራው በነበረው ልክ እናገኛለን። ታዲያ እውነታው ይህ ከሆነ ሙሲባዎች ጠቀሙን እንጂ መች ጐዱን? ነፍስ ዘሩብን እንጂ መች ገደሉን? ማንኛውም መከራ በውስጡ መልካም ነገር ይዟል። ወይ ብርታት ይሰጥሃል፣ ወይ ልምድ ያወርስሃል፣ ወይ ዱዓ ያስለምድሃል፣ ወይ እውቀት ይገልጥልሃል። ሸይጣን ግን ይህን ሁሉ የመከራን በጎ ክፍል ይደብቅና ጨለማውን ጎን ያሳይሃል። በጨለማ ተደብቀው የሚመጡ ብርሃን የያዙ መከሮች አሉ።

ነቢዩ ኑኅ በሕዝባቸው ተቀባይነት አጥተው ለበርካታ ዓመታት ጮኸዋል። ነቢዩ ሙሳ በፊርዓውን ጦር ተሳደዋል። ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ቁረይሾች ተከታትለው ሊያጠፏቸው ሞክረዋል። የቲም ሆነው ከማደግ ጀምሮ እስከ ልጆቻቸው ሞት ሁሉን ፈተና ቀምሷል። ምን ያሳስበናል? ባልሠራነው ሥራ ስማችን ጠፍቶ

በሌለው ባህሪ አነውረውታል! ወልዓያዙ ቢላህ። ያውም እያበላቸው እያጠጣቸው ነው እንዲህ የሚያደርጉት። በንጹሕ ከባቢ ያደገችዋን ንጽህት መርየምን ንጽህናዋን እያወቁ ያለጋብቻ ዲቃላ ወለድሽ ብለው ስሟን አጥፍተዋል። መናፍቃን የነብያችንን አለይሂ ሰላቱ ወሰላም ባለቤት

ምን ያሳስበናል? ዋናውና ከእኛ የሚፈለገው ቁም ነገር እውነተኛ መሆንና በዓላማ መጽናት ነው። ሰዎች በሌለን ስምና ግብር ይከሱናል። እውነተኞች ከሆንን በነውረኞች ትችት መደንገጥም ሆነ ወደ ኋላ መመለስ የለብንም። እስቲ ምን ያሳስበናል? በሽታ ከሆነ

አላህ ለሚቀልበን እሱ የሚጨንቀው ብዙ ነው። አላህ ለሰጠን እሱ የሚቃጠል የትዬ ለሌለ በመኖራችንና በመተንፈሳችን ምድር ላይ ሲያየን የሚከብደው በርካታ ነው። ከቤት ጀምሮ እስከ ሥራ ቦታችን ድረስ የቀሉ አይኖችና የተቃጠሉ ልቦች ሊሸኙን ይችላሉ። በመልካችን በቁመናችን፣ በእውቀታችን፣ በስልጣናችን፣ በሀብታችን፣ በሰው ዘንድ ባለን ተወዳጅነት፣ በትዳራችን፣ በምንለብሰው ልብስ፣ በምንበላው ምግብ፣ አላህ በለገሰን ልጆች፣ በሰራነው ቤት፣ በምንነዳው መኪና የሚቀኑ የሚመቀኙ አሉ። ምቀኛ በገዛ እጁ ራሱን የሚረብሽ ነው። ውስጡ ሰላም የለውም! ውስጡ የሚነድ እሳት ነው። ያንን እሳት ወደኛ ማጋባት ነው የሚፈልገው። አላህ የሰጠን ችሮታ ነው የሚያቃጥለው። እንዴት አገኘ? እንዴት በለጠኝ? እንዴት አለፈለት? እንዴት አማረበት? እንዴት እንዴት? ይዞ ጥያቄው ነው። እኛ የሰጠንን አላህን ስለ ጸጋው እናያለን። ምቀኛ ደግሞ የጸጋውን ባለቤት ትቶ እኛን ያያል። ምቀኛ የሌሎች ጥገኛ ነው። እኛ የራሳችንን ሕይወት እንኖራለን። እሱ ግን የራሱን ትቶ የእኛን ሕይወት ይኖራል። ከራሱ በላይ የኛ ሕይወት ያሳስበዋል። ከራሱ ማግኘት በላይ የእኛ ማጣት ያስደስተዋል። በየዘመኑ የዚህ አይነት ሰዎች አሉ።

ያለ አግባብ የተሰራበህ ግፍ አንገብግቦህ ይሆናል። አይዞ አትዘን፣ ብቻ አንተ በዳይ አትሁን። ግና ሰው ሆኖ በደል ያልደረሰበት ማን አለ? ያለ አግባብ ያልተገፋ ማን አለ? አላህን በማይፈራ ሰው ንብረቱን ያልተቀማ፣ በውሸት ወሬ ስሙ ያልጠፋ፣ ያልተሰደበ፣ ያልተናቀ ማን አለ? እኛ ሙስሊሞች በመጨረሻው ዓለም ስናምን የካሳና የጀዛ ቀን መሆኑን እናምናለን። ሌላው ቀርቶ ቀንድ የሌላት ላም በቀንዳም ላም በደረሰባት በደል ትካሳለች። በዳይ ሰው በዳይ እንደሆነ ውስጡ ይነግረዋል። ሕሊናውም ሰላም ይነሳዋል። በዚህም ሆነ በመጨረሻው ዓለም ረፍት የለውም። የጊዜ ጉዳይ እንጂ በዚህ ምድር ላይ የእጁን ያገኛል። ዛሬ ቢፈነድቅ ቢደሰት ለጊዜው ነው። ዛሬን ቢያልፍ እነገ ሌላ ኬላ አለበት። በትንሣኤ ቀን የሚጠብቀው መዓት ከባድ ነው። በቂያማ ቀን ለምርመራ ዋናው መርማሪ ፊት ይቆማል። መልካም እንዳሁን ሁሉ አይኑ እያየ ይነጠቃል የበደላቸውን ሰዎች እንዲህ ክስ ይደረጋል። የሚክሰውም ዱንያ ላይ ከሰራው የመልካም ሥራ ምንዳው እየተወሰደ ነው። አይን እያየ የራስን መልካም ሥራ አሳልፎ ከመስጠት በላይ ምን ህመም አለ? ወላሂ፣ በዚህ መልኩ የበደለውን ሁሉ ይክሳል። የሰረቀውን ሁሉ ሳይወድ በግዱ ይመልሳል። መልካም ሥራ ከሌለው ወይም ለተበዳዮች ተሰጥቶ ካለቀ ከተበዳይ መጥፎ ሥራ ተቀንሶ እዳ እንዲሸከም ይደረጋል። ሱብሓነላህ በደል የትንሣኤ ቀን ድርብርብ ጨለማ ነው። በዳይ ሰው ኪሳራው ብዙ ነው፣ ማረፊያውም ጨለማ ነው። ለበዳይ ሰው እዘንለት እንጂ ተበደልኩ ብለህ አትማረር። የተበዳይ ዱዓ ምላሽ አለው። የተበዳይን ጉዳይ አላህ አይረሳም። አንድ ቀን ይመልስለታል። እምባውን በአማረ ሁኔታ ያብስለታል። በደል ጉዳት ቢመስልም ትርፋለሁ። እናም ምን አሳስበ ምን ያሳስበናል? በምን ወደው ሰው ተከተን ሊሆን ይችላል የምንቀርበውና የምናምነው ሰው ጎድቶን ይሆናል። እርግጥ ነው ከሚቀርቡን ሰዎች በኩል የሚደርሰው ጉዳት ያማል። ርቀቱም ቅርበት ስላለው ነው መሰል ውጋቱም ጥልቅና ከባድ ነው የሚሆነው። ይህ የሆነው ለሰዎች የሰጠነው ዋጋ ከፍ ያለ በመሆኑ ነው። ራሳችንን ጥለን ከአላህ በላይ እነርሱን አምነን ስለተደገፍንባቸው ህመሙ ከበደን፣ በቀላሉም ወደቀን። የዱንያ ቀናት ምን ይዘው እንደሚመጡ አይታወቅም። ሰዎች የሆነ ቀን ሊለወጡ ሐሳባቸውንም ሊቀይሩ እንደሚችሉ እንወቅ። ስለሆነም ፍጹም በሆነ መልኩ በሰው ልጆች አንተማመንም። የቁርጥ ቀን ወዳጆቼ ናቸው ብንልም ፍጹም በሆነ መልኩ ሰዎችን አንመን። ሳናስበው አንድ ቀን ያሳፍሩናል። በዛሬ ላይ ሰው ለሰው የሐዘን ምንጭ ሆኗል። ከወዲህ ወዲያ ሐሜትን የሚያመጡ በመቀኝነት የተበከሉ በውሸት የተነገሩ ሆኗል። በአሉ አሉ ይኖራሉ። በገንዘብ ጉዳይ የሚካካዱ ብዙዎች ናቸው።